ወደ ሜዳ ይገባል ብሎ አረጋግጧል አርቴታ። እውነት የቡካዮ ሳካ መመለስ በአርሰናል ቤት ምን ሊለውጥ ይችላል? እውነት የቡካዮ ሳካ መጎዳት አርሰናል በዋንጫው ፉክክር ላይ የነበረውን ጠንካራ ተፎካካሪ ሆኖ የመቀጠል እድል ምን ያህል አሳሳው? ምን ያህል ጎዳው? ምን ያህል ክፍተት ፈጠረ? የቡካዮ ሳካ መመለስ ኤታን ንዋኔሪን ምን ያረገው ይሆን? የቡካዮ ሳካ መመለስ ለማርቲን ኦዲጋርድ ምን ያህል ተጨማሪ ምቾትን ይሰጠዋል? በቤን ዋይትና በቡካዮ ሳካ መካከል ያለው ሃርሞኒ ወይም ተጣጥሞሽ ለአርሰናል ምን ኦፖርቹኒቲ፣ ምን ጸጋ፣ ምን በረከት ይዞ ይመጣል? ለማንኛውም ሦስት ወር ተጎድቶም አንደኛ የሆነው ቡካዮ ሳካ ዛሬ ወደ ጨዋታ ይመለሳል። ይህንን ለመተንተን ይህንን በተለየ መንገድ ለማሳየት ጥረት እናደርጋለን። ቤዚካሊ አሁን ያነሳናቸውን ጥያቄዎች ለመመለስ ነው። ምን ሞክረው ልክ ነው። በጣም የቡካዮ ሳካ ወደ ጨዋታ መመለስ ለአርሰናል ደጋፊዎች በትልቅ ጉጉት ሲጠብቁት የነበረ ጉዳይ እንደሆነ ሁላችንም እናስታውሳለን። ፕሪሚየር ሊግም ላይ እንግዲህ የቡካዮ ሳካ አለመኖር አርሰናልን ከዋንጫ ፉክክር ውጪ አድርጎታል ብለው የሚያምኑ በጣም ብዙ ሰዎች አሉ። ቡካዮ ሳካ ባይጎዳ ኖሮ አርሰናል አሁን ባለበት ሁኔታ አይገኝም ነበር፣ ወይም አንዳንድ የነጥብ የጣላቸው ጨዋታዎች ላይ፣ የተሸነፋቸው ጨዋታዎች ላይ ያንን ውጤት አያስመዘግብም ነበር ብለው በእርግጠኝነት የሚናገሩ አሉ። ምንም ጥርጥር የለውም። የቡካዮ ሳካ አለመኖር አርቴታንም ሆነ አርሰናልን ይጎዳል ጎድቷልም። ግን አሁን የመጣበት ወቅትስ ደግሞ የሚለው ሌሎች የተለያዩ ሀሳቦች የተነሱበት ይመስለኛል። ለምሳሌ አሁን ከዋንጫው ፍክክር ጋር በተያዘ በቀጥታ አርሰናል እየተፎካከረ የሚገኘው ሻምፒየንስ ሊግ ላይ ነው የዋንጫ እድል ያለው ያላለቀ የሚል አስተያየት የሚሰጡ ሰዎች አሉ። ለዚህ ጨዋታ መመለሱ አርሰናልን በከፍተኛ ደረጃ ሊጠቅመው ይችላል ብለው የሚያስቡም ሰዎች አሉ። በእንግሊዝ ፕሪምየር ሊግ ላይ ያለው ነገር የተጠናቀቀ ነው ብሎ ስለሚታሰብ ማለት ነው። ግን በሁሉም አቅጣጫ አይደለም። ተስፋ አስቆራጅ ነው። እንደዛ ነው የሚታሰበው፣ ከሆነ ነው የሚገርመናል አሁን በሊቨርፑል ና በአርሰናል መካከል ያለው የነጥብ ልዩነት ተቀልብሶ አርሰናል የሆነ ነገር ማድረግ የሚችል ከሆነ ምንም ባያደርግ እንኳን የሆነ የነጥብ መጠጋት እንኳን ቢፈጠር የሚገርመን እንደዛ ቢሆን ነው። ግን ከነገሮች ከተጠናቀቁ በኋላ ነው ወደ ሜዳ የተመለሰው ብለው የሚያምኑ ሰዎችም አሉ። አይ በዚህ ወቅት መመለሱ በጣም ትልቅ አስተዋጽኦ አለው ለአርሰናል ብለው የሚናገሩም አሉ። ስለዚህ እንዳልከው ከሁሉም አቅጣጫ ነገሩን ማየት ይጠበቅብናል። በተለይ ዛሬ ወደ ሜዳ የሚመለስበት ቀን ስለሆነ ከጨዋታው በፊት በጣም ብዙ መረጃዎች ናቸው ከዚህ ጋር ተያይዘው እየወጡ የሚገኙ አዮ ልሽ ምንድ ነው እኔ የምረዳው የቡካዮ ሳካ መመለስ አይቀርም ነበር አይደል ግን የሚመለሰው ወይም ሲመለስ የሚያደርገው የመጀመሪያው ጨዋታ ከሪያል ማድሪድ ጋር የሚያደርገው ቢሆን ኖሮ እና አሁን ተመልሶ ዛሬ ከፉልሃም ጋር፣ በሳምንቱ መጨረሻ ቀናት ደግሞ ከኤቨርተን ጋር ተጫውቶ ከዛ ከሪያል ማድሪድ ጋር መጫወት አንድ አደለም፣ አንድ አደለም፣ በጭራሽ አንድ አደለም። ምክንያቱም ይሄ ልጅ ጉዳት ላይ ነበረ። ከጉዳት ለማገገም መደረግ ያለባቸው ነገሮች በሙሉ ተደርገው እያንዳንዷ ነገር ላይ ጠንቃቃ ሆነን፣ አገረሸ ጉዳቱ እንደገና ተባባሰ የሚል ነገር እንዳይመጣ ለእያንዳንዷ ነገር ፍጹም የሚባል ጥንቃቄ አድርገን ነው ቡካዮ ሳካን ለዛሬ ጨዋታ ያደረስነው፣ ብሏል አርቴታ። ስለዚህ ከዚህ አንጻር አርሰናል ደጋፊዎች ምንም ስጋት እንዳይገባቸው ካለ። አሁን ኮምፒቲቲቭ ማች ግን ይፈልጋል ልጅ በአንድ እንደ ዘው ብሎ የሆነ የሻርፕ የሆነው ፎርሙ ላይ ላይደርስ ይችላል። እነዚህ ሁለት ጨዋታዎች ለአርሰናል የበለጠ ወሳኝ ከሆነው የሪያል ማድሪድ ጨዋታ በፊት መምጣታቸው ለአርሰናልም ለቡካዮ ሳካም በጣም አሪፍ ነው። ምክንያቱም ቡካዮ ሳካም ቢሆን በሪያል ማድሪድ እና በአርሰናል መካከል በሚደረገው ጨዋታ ላይ ትልቅ ነገር ለክለቡ ቢያደርግ የውድድር ዓመቱ ላይ ተጽዕኖን የበለጠ ማሳደግ የበለጠ ከፍ ማድረግ ይችላል። በፕሪምየር ሊጉ ላይ ያለውን የአርሰናልን ጉዳይ ስትመለከቸው እንዳልሽው የነጥብ ልዩነቱ ሊቨርፑል እና አርሰናል መካከል አስራ ሁለት ነው። የቀረው ዘጠኝ ዘጠኝ ጨዋታ ነው። ዛሬ የሚደረጉ ጨዋታዎች ከተደረጉ በኋላ ደግሞ ስምንት ስምንት ጨዋታ ይቀራል። ከስምንት ጨዋታ በኋላ ይህንን የአስራ ሁለት ነጥብ ልዩነት ሪቨርስ ማድረግ ይቻላል ተብሎ ማሰብ ስለሚከብድ፣ ግን አርሰናል አሁንም ስትሮንግሊ የውድድር ዓመቱን መጨረስ ግን ይፈልጋል ስትሮንግሊ ማለት ሊቨርፑል አንደኛ አርሰናል ሁለተኛ ቢሆኑ ስትሮንግሊ ነው፣ ሌሎቹ እንዳይደርሱበት ማድረግ ከቻለ ማለት ነው። ሁለተኛው ነገር ሊቨርፑል አንደኛ አርሰናል ሁለተኛ ሲሆን በመካከላቸው ያለው የነጥብ ልዩነት ከ12 ባይሆን ወደ ዘጠኝ ቢያወርደው ከ12 ይልቅ ስትሮንግ ነው። ወደ ስድስት ቢያወርደው ከ12 ይልቅ አሪፍ ነው። ወደ ሶስት ቢያወርደው እሱም እንደዛ አሪፍ ነው። የአርሰናልን የውድድር ዓመት በዚህ መንገድ በጠንካራ ሁኔታ በጥሩ ሁኔታ እንዲያበቃ ማድረግ ይቻላል ነው። በፕሪምየር ሊጉ ላይ ያለው ነገር አንዳንድ ነገሮቹን ማስተካከል ነው። ግን ለእነዚህ ሁሉ ነገሮች የቡካዮ ሳካ መመለስ ምን ያህል እንደሚረዳ እንዲገባን ከፈለግን ማድረግ ያለብን ነገር ቡካዮ ሳካን በተመለከተ ቡካዮ ሳካ ከመጎዳቱ በፊት የነበረውን ኮንትሪቢሽን እና የእሱን በአርሰናል ውጤታማነት ላይ የጎላ ሚናን የሚጫወት ተጫዋች መሆኑን ማንሳት ነው። ውይ ለካ እንደዚህ አይነት ተጫዋች ነው ያነሳ። አንዳንዴ ይኸውልሽ ቡካዮ ሳካ እኮ ባልነግርሽም ይገባሻል። ለአርሰናል ደጋፊዎች ባላውረውም፣ የማን ዩናይትድ ደጋፊ የቼልሲ፣ የሊቨርፑል ደጋፊዎች ባላውረውም፣ ኳስ ለሚወድ ሰዎች ባላውረውም፣ ቡካዮ ሳካ ከአርሰናል ምርጡ ተጫዋቾች ነው አንዱ ነው ወይም የአርሰናል ምርጡ ተጫዋች ነው ምናምን ብለን እኮ ልንነጋገር ልንግባባ እንችላለን። ግን ሲነገር እንደዚህ መሆኑን ደግሞ አላቅም የምትይው ነገር አለሻለ ዝም ብሎ አሪፍ እንደሆነ ይገባሻል። ወይ ወሳኝ ተጫዋቻቸውን አጡ ልትይ ትችያለሽ፣ ወይም ወሳኙ ተጫዋቻቸው ተመለሰ ልትይ ትችያለሽ። እንደነዚህ ያሉ ሱፐርላቲቭ ስልትጠቀሚ ትችያለሽ ገላጮች፣ ለምሳሌ አሪፉ ተጫዋች፣ ወሳኙ ተጫዋች ምርጡ ምናም እያለሽ ሳካ ከሚለው ስም በፊት ልጠቅሽ ትቻለች። ግን ሀው ምርጥ ይሄ ዝ የሚለውን ግን ስትፈልጊ፣ ግን ምን ያህል ወሳኝ ነው ይሄ ልጅ ምን ያህል ምርጥ ነው የሚለውን ግን ቀጥሎ የምናስቀምጣቸው ፋክቶች በደንብ በደንብ አድርገው ሳካን ሊገልጹት ይችላሉ ነው አርሰናል በእንግዳ ነገር ውስጥ ነው እኮ ያለፈው ያለፉትን ሶስት ወራት ሶስት ወራት ማለት እሱ ከተጎዳበት ከታሳስ ወር አንስቶ አሁን ተመለሰ ብለን የምንናገርበት የዛሬዋ ቀን ድረስ ሶስት ወርና ከዛ በላይ አካባቢ ያለ ቡካዮ ሳካ ለመጫወት ተገዷል እኮ አርሰናል። ስለዚህ ይሄ ልጅ ከመጎዳቱ በፊት በሃያ አራት ጨዋታዎች ለአርሰናል አገልግሎት ሰጥቷል። ከጉዳቱ በፊት 24 ጨዋታዎች ላይ በነበረው ተሳትፎ እኮ የጎል ኮንትሪቢሽኑ 22 ነው። በ24 በ2ያ በተጫወተባቸው ጨዋታዎች ኦል ኮምፕቲሽንስ 22 የጎል ተሳትፎ ነበረው ስንል ምን ማለት ነው? ታኅሳስ ላይ ክሪስታል ፓላስን አምስት ለአንድ በሆነ ውጤት ሲያሸንፉ ይሄ በጣም በጣም በጣም ወሳኝ የሆነው ተጫዋቻቸው ከመጎዳቱ በፊት እንዲህ ያለ ጉብዝና የእሱ መገለጫ ነበረ። ሦስት ወርና ከዛ በላይ ተጎድቶ ከሜዳ ርቆ ያልተጫወታቸው ጨዋታዎች ብዙ ሆነው ቡካዮ ሳካ አሁንም እነዚህን ሁሉ ጊዜያቶች ሳይኖር እንኳን በአርሰናል ቤት ውስጥ በጎል ፕላስ አሲስት አንደኛ ነው። ሶስት ወር ሳይኖርላቸው ሌሎች ተጫዋቾች ከሱ ቁጥር በላይ መሄድ አልቻለም። በሁለት ምክንያት ሊሆን ይችላል። አንድ የሱን ያህል ጎበዝ ስላልሆኑ ወይም የሱን ያህል ውጤታማ ካለመሆናቸው ሊሆን ይችላል። ሁለት እሱ ባለመኖሩም ደግሞ ሊሆን ይችላል። የአንዳንድ ተጫዋቾች ጉብዝና ይበልጥ እሱ ሲኖር ይገለጣል። የአንዳንድ ተጫዋቾች ጉብዝና ይበልጥ እሱ ሲኖር ያድጋል። እሱ ባለመኖሩ የደበዘዙ ተጫዋቾች ከእሱ ቁጥር በላይ መሄድ አልቻሉም። ቡካዮ ሳካ ቅድም እንዳልኩሽ ሀያ ሁለት የጎል ኮንትሪቢሽን አለው። ሀያ ሁለት የጎል ኮንትሪቢሽን ላይ የደረሰ ሌላ የአርሰናል ተጫዋች የለም ሳይጎዳም ወይ በጉዳት ምክንያት ያለፋቸው ተጫዋች ጨዋታም ሳይኖርም እዛ ቁጥር ላይ መድረስ አልቻሉም። እሱ ሀያ ሁለት ነው። ሁለተኛ ደረጃ ላይ ተቀምጠው ካይ ሃቨርትዝ ነው አስራ ዘጠኝ ነው። ሊያንድሮ ትሮሳርድ አስራ ሶስት ነው። ዴክላን ራይስ አስራ ሶስት ነው። ማርቲኖ ዲጋርድ አስራ ሁለት ነው። ቡካዮ ሳካ ከሦስት ወር በላይ ሜዳ ላይ ሳይሆን አሁንም ጎል ፕላስ አሲስት ላይ የአርሰናል ተጫዋቾችን በሙሉ የሚበልጥ ነው። ይሄ ሰው ነው እየተመለሰ ያለው ሲመለስ ቁጥሩን ያለምንም ምንም ጥርጥር እንደሚያሳድገው ምንም ምንም ምንም የምናመነታበት ምንም ምክንያት የለም ነው። ሌላ አንድ የምነግርሽ ነገር ለምሳሌ፣ አርሰናል በዘንድሮ የውድድር ዓመት የት ጋር ነበር የተቸገረው? የውድድር ዓመቱ ሲጀምር ነው? የውድድር ዓመቱ አጋማሽ ላይ ነው ወይስ አሁን የውድድር ዓመቱ መጠናቀቂያ አካባቢ ነው? ስንል ሪሰንትሊ እኮ አርሰናል ሳይሸነፍ የሄዳቸው ጨዋታዎች ብዙ ናቸው። ሽንፈት አልባ ነው። የአርሰናል ችግር አት ዘ ቢጊኒንግ ኦፍ ዘ ሲዝን አካባቢ እኮ ነው የነበረው ስለዚህ የውድድር ዓመቱ መጀመሪያ ለአርሰናል እየተቸገረ ነው በሚባልበት ጊዜ የቡካዮ ሳካ በዘጠና ደቂቃ የነበረውን የጎል ኢንቮልቭመንት ቁጥር ስንመለከት አንድ ነጥብ ዜሮ ስምንት ነው። አንድ ነጥብ ዜሮ ስምንት ጎል ኢንቮልቭመንት ፐር ናይንቲ ሚኒትስ ማለት ትልቅ ቁጥር። ማንም እዚህ ቁጥር ላይ ደረሰ የለም አሁን ይሄንን ስልሽ እኮ ሳምሪ የአርሰናል ተጫዋቾችን ብቻ እኳ አደለም፣ በእንግሊዝ ፕሪሚየር ሊግ የሚጫወቱ በስማም ዘንድሮ ገሌ የሚገርም ጊዜ ነው ያሳለፈው፣ ምንላቸው ተጫዋቾች አሉ አይደል? ከየክለቡ ከየክለቡ በጣም በጉብዝናቸው በድንቅ አስተዋጽቸውና የምናነሳቸው ተጫዋቾች እንኳን በዘጠና ደቂቃ ዋን ፖይንት ዚሮ ኤይት ምናምን የደረሰ አንድ ተጫዋች ብቻ ነው ያለው። ስሙ ማህመድ ሳላ ይባላል። ሌሎቹ ከቡካዮ ሳካ በታች ናቸው። ቡካዮ ሳካ ያለፉትን ሶስት ወርና ከዛ በላይ ሜዳ ላይ ሳይገባ ማለት ምን ልትይ ትችላለች? በዚህን ያህል መጠን እንረዳው ነበረ ወይ? ማህመድ ሳላ ዋን ፖይንት ስሪ ቱ ነው ወይም አንድ ነጥብ ሶስት ሁለት ነው በዘጠና ደቂቃ ያለው የጎል ኢንቮልቭመንት ቡካዮ ሳካ አንድ ነጥብ ዜሮ ስምንት ነው። አሌክሳንድር አይዛክ በጣም ጥሩ ተጫዋች ነው አለ ለዘንድሮ የውድድር ዓመት 0.97 ነው። ክሪስቶፈር ንኩንኩ 0.94 ነው። ኤርሊንግ ሃላንድ 0.9 ነው። ቡካዮ ሳካ ሜዳ ላይ ይህን ያህል ጊዜ ሳይኖር በአንድ መሐመድ ሳላህ ብቻ በዘጠና ደቂቃ በሚኖር የጎል ተሳትፎ ይበለጣል። በአንድ መሐመድ ሳላህ ብቻ። ለዛውም መሐመድ ሳላህ በጣም ጥሩ የውድድር ዓመት እያሳለፈ ነው። እሱ ብቻ ሳይሆን አይዛክ በጣም ጥሩ የውድድር ዓመት ነው እያሳለፈ ያለው ግን አይዛክ የሳካ ቁጥር ላይ መድረስ አልቻልም። አሪፍ ነው እያልን እየተደነቀ መቶ ሀያ መቶ ሀምሳ እየተባለ እሱን ያገኘ እድለኛ ነው እየተባለለት አሌክሳንድር አይዛክ የሳካ ቁጥር ላይ አልደረሰም። ሳካ ሶስት ወር በላይ በህክምና ክትትል ውስጥ ቆይቶ ማለት ይሄ ለምንድን ነው ማይገርመን? ይሄ ለምንድን ነው ማይደንቀን? ነው ለእኔ በጣም ስለሚገርመኝ የእውነት ለመናገር እና ለሁሉም ሰው ቢሆን ማስታወስ የሚገባው አርሰናል እንደዚህ ያለ ተጫዋች ነው ያጣው፣ እና ኢትስ ቢግ ቢግ ሚስ ትልቅ እጦት ነው ትልቅ ትልቅ ትልቅ ትልቅ ተጫዋች ነው አርሰናል ያጣ ወይም ይሄ ሲጎድል ቀላል ቀላል ክፍተት አይደለም የሚፈጠረው ነው። እንግዲህ ይህንን አይነት ተጫዋች ለሶስት ወር በላይ ማጣት አርሰናል ቤት የፈጠረውን ክፍተት ማየት ወይም ደግሞ የሚያስችል ነው። የአርሰናል የዋንጫ ተፎካካሪነት ታዲያ በዚህ ተጫዋች መጎዳት ምክንያት ተጎድቷል ወይ? እዚህ ጋር አንድ የቁጥር መረጃ አይቼ በጣም የገረመኝ ይነግራል ለመናገር ጥድፍ ያረግኝ። መጀመሪያ የዘንድሮ የውድድር ዓመት ላይ የተጎዳው የአርሰናል ተጫዋች ሳካ ብቻ አይደል። ሳካ ተጎድቷል አይደል፣ ኦዴጋር ተጎድቷል ከካይ ሃቨርትዝ ተጎድተዋል፣ ማርቲኔሊ ተጎድተዋል፣ ጋብርኤል ጄሱስ ተጎድተዋል ምናምን ሌሎች መጫወቻ ቦታዎችም ላይ ያሉ ተጫዋቾች ተጎድተዋል። ቤን ዋይት ሰርጀሪ አድርገዋል፣ ካላፊዮሪ ምናምን እነዚህ ተጫዋቾች ተጎድተዋል። ነገር ግን ከሁሉም ጉዳት በላይ የሳካ ጉዳት አርሰናልን ጎድቶታል። የእነዚህ ተጫዋቾች የየራሳቸው የሆነ ክፍተት አልፈጠሩም ማለት አይደለም። ነገር ግን የሳካ መጎዳት ወይም የሳካ አለመኖር የፈጠረውን አይነት ክፍተት ፈጥረዋል ወይ ብለሽ ስትይ ግን አይደለም። ሳካ መቼ ነው የተጎዳው? ታሳስ ወር ከማ ጋር ሲጫወቱ ከክሪስታል ፓላስ ጋር እና ያ ጨዋታ ምን ሆነ? አርሰናል ክሪስታል ፓላስን አምስት ለአንድ በሆነ ውጤት አሸነፈ። እና ያኔ ምን ሆነ? ስቲ በሊቨርፑልና በአርሰናል መካከል የነበረ የነጥብ ልዩነት ሶስት ብቻ ሆነ። ይህንን ምን ያህል እናስታውሳለን? ይህን ያስደነገጠኝ ነው እውነት ለመናገር በሊቨርፑል እና በአርሰናል መካከል የነበረው የነጥብ ልዩነት ወደ ሶስት ያነሰበት አጋጣሚ ላይ ነው አምስት ለአንድ ባሸነፉበት ጨዋታ ላይ ቡካዮ ሳካ የተጎዳው ሶስት ወር የለ በአርሰናልና በሊቨርፑል መካከል ያለው የነጥብ ልዩነት ስንት ሆነው ጠበቀው አስራ ሁለት ሶስት የነበረው የነጥብ ልዩነት ከእሷ አለመኖር በኋላ አስራ ሁለት ከደረሰ ተጨማሪ የዘጠኝ ነጥብ ልዩነት ሊቨርፑል በአርሰናል ላይ መፍጠር የቻለው ቡካዮ ሳካ በሌለበት ጊዜ ነው ማለት ነው። ሳምሪ ስኖት ኢዚ ቀላል አደለ፣ ቀላል አደለ። ቢግ ሚስ የምንለው ለዛ ነው። ስለዚህ በቡካዮ ሳካ አለመኖር ወይም በሳካ መጎዳት የአርሰናል የዋንጫ ተፎካካሪነት ተጎዳ ወይ? ስቲኝ እንክታርጎ ነው የምልሽ ነው የመች በሌላ አንድ መንገድ ልንገርሽ ሳካ ከመጎዳቱ በፊት ወይም በዚህ ታህሳስ ከክሪስታል ፓላስ ጋር ሲጫወት ጉዳት ከማጋጠሙ በፊት የአርሰናል አጠቃላይ ጎሎች አርባ በመቶ የእሱ ናቸው። አርባ በመቶ ጎልሽን ነው እኮ የምታጨው እንደ ቀላል አይደለም። ፎርቲ ፐርሰንት ኦፍ አርሰናልስ ጎል ነው የምልሽ በአሲስትም ቢሆን በጎል በቀጥታ ማስቆጠር የሳካ ናቸው። ከቲም ውስጥ እሱን ኤክስትራክት አድርገሽ ስታወጩ እንዴት እንዴት እንዴት ክፍተት አይፈጠርም? ለዛ ነው ቅድም በመግቢያችን ላይ አንዳንድ እንዲሁ ዝም ብሎ መግለጽ ብቻ ሳይሆን በማሳያዎች ማስቀመጥ ሲቀመጥ የበለጠ ትርጉም ይሰጣል። ፎርቲ ፐርሰንት የአርሰናል ጎል የሳካ አስተዋጽኦ ነበረው የሳካ ድርሻ ነበረው ምናምን። ስቲ ሌላ አንድ የሚገርመኝን ነገር ልንገርሽ። ይሄ ቁጥር አርባ በመቶ ከአርሰናል አጠቃላይ ጎሎች ውስጥ አርባ በመቶ የእሱ ውጤቶች ናቸው ስንል እሱ ከመጎዳቱ በፊት በአርቴታ ዘመን ቡካዮ ሳካ እዚህ ቁጥር ላይ ደርሰው አያውቅም ነበር። ሂ ወዝ ኢን ሂዝ ቤስት ፎርም እኮ ነው የምልሽ በጣም ምርጡ ብቃቱ ላይ ነበረ የነበረው። ይሄ ዘንድሮ የውድድር ዓመት ላይ ተጎድቶ ከመውጣቱ በፊት ቡካዮ ሳካ በጣም ምርጡ ብቃቱ ላይ ነበረ የነበረው። አንድ ነገር ላሳይሽ። አርቴታ የአርሰናል አሰልጣኝ የሆነው መቼ ነው? ሀያ አስራ ዘጠኝ ላይ ነው። 2019 ለአርቴታ የአርሰናል አሰልጣኝ ከሆነበት ጊዜ ጀምሮ በተለያዩ መለኪያዎች የአርቴታ ምርጡ ተጫዋች ሳካ ነው። አፌን ሞልቼ መናገር ይችላል፣ ቁጥሩ ያንን ስለሚደግፈኝ። ከ2019 ጀምሮ የአርቴታ ምርጡ ተጫዋች ሳካ ነው ስንል አንደኛ አፒራንስ ነው። በብዙ ጨዋታዎች ላይ በመሳተፍ አንደኛ ነው እሱ። 176 የፕሪሚየር ሊግ ጨዋታዎችን አርጓል። በአርቴታ ስር አንደኛ ነው። ይህንን ያህል የተጫወተ ሌላ ያርሰናል ተጫዋች የለም። ሁለተኛ ጎል ማግባት ነው። ሀምሳ ሁለት የፕሪሚየር ሊግ ጎሎችን አግብቷል። አንደኛ ነው። ከዚህ በላይ ጎል ያገባ የአርሰናል ተጫዋች የለም። ሶስተኛ አሲስት ነው። ለጎል የሚሆኑ ኳሶችን መስጠት። ለጎል የሚሆኑ ኳሶችን 44 ጊዜ ሰጥቷል። ከ2019 ወዲህ አንደኛ ነው። ከዚህ በላይ ለጎል የሚሆን ኳስ የሰጠ ተጫዋች የለም። አራተኛው የግብድል መፍጠር ነው። አርቴታ አርሰናልን ከያዘበት ጊዜ ጀምሮ 329 የግብ ዕድሎችን ሳካ ፈጥሯል። አንደኛ ነው፣ ከሱ በላይ የፈጠረ የግብ ዕድል የለም። አምስተኛ ሾትስ ነው ወይም የግብ ሙከራዎችን ማድረግ ነው። የግብ ሙከራዎችን ማድረግ ደግሞ ስቲ 410 የግብ ሙከራዎችን ሳካ ብቻውን አድርጓል። ከ2019 አንስቶ አንደኛ ነው። በሁሉም አንደኛ የሆነ ተጫዋች ነው ። ቡካዮ ሳካ ይሄ ልጅ ነው የተጎዳው። ይሄ ልጅ ነው የአርሰናልን የዋንጫ ተፎካካሪነት ጎድቶታል። በአርሰናል የዋንጫ ተፎካካሪነት ላይ ክፍተት ፈጥሯል ብዬ ብናገር ትክክል ብቻ መሆነው። ይሄ ብቻ ግን አይደለም። ቡካዮ ሳካ እነዚህ ቁጥሮች ከሌሎች አርሰናል ተጫዋቾች እንዲበልጥ ስለሚያደርጉት ብቻ አይደለም። ይሄ ልጅ ለአርሰናል ዋና ቡድን መጫወት ከጀመረበት ወይም ካርቴታ ጋር አብሮ መስራት ከጀመረበት ጊዜ ጀምሮ በየውድድር ዓመቱ እያደገ ያለ ተጫዋች ነው። የቡካዮ ሳካ ግራፍ የመጨመር እንጂ የምን ጠማለን ምንም ነገር አያሳይም። ማዘቅዘቅ፣ እንደገና ከፍ ማለት፣ እንደገና ማዘቅዘቅ፣ እንደገና ከፍ ማለት አደለም። የግራፉ መልክ የቡካ የወሳካ መጨመር ብቻ መጨመር ብቻ ነው። ሁለት ሺ ሀያ ሀያ አንድ ላይ የነበረውን የእሱን ቁጥር ብናወራ በጎል ኢንቮልቭመንት ማለት ነው ዜሮ ነጥብ ሶስት አምስት ነው ዜሮ ፖይንት ስሪ ፋይቭ ነው የነበረው የቡካዮ ሳካ የጎል ኢንቮልቭመንት መቼ በ2021 21 22 ኔክስት ሲዝን ላይ ማለት ነው። ዜሮ ነጥብ አምስት እንዳደረገው አደገ ጨመረ። ቡካዮ ሳካ የጎል ኢንቮልቭመንቱ ከዛ በቀጣዩ የውድድር ዓመት ማለትም 2223 ላይ 0.62 ሆነ። እንደገና ጨመረ። አራተኛው የውድድር ዓመት ላይ 2324 ላይ 0.79 ሆነ። ጨመረ። አይ ዘንድሮ ተጎዳ ግን ጨመረ። አይገርም! አንድ ነጥብ ዜሮ ስምንት ሆነ። አሁን ተጎድቶም ጭምር ግራፉ ጨመረ እንጂ አልቀነሰም። የቡካዮ ሳካ ዛትስዋይ በጣም ምርጥ የሚባለውን የውድድር ዓመት እያሳለፈ የነበረውን ቡካዮ ሳካ ነው አርሰናል ያጣው። ይሄ በደንብ በደንብ አድርጎ አርሰናልን ይጎዳዋል ብዬ የምናገረው በዚህ ምክንያት ነው። እንክት አድርጎ ይጎዳዋል። ፎርቲ ፐርሰንት ጎል ስለሚያስቆጥር ብቻ አይደለም። እሱ ከመጎዳቱ በፊት ለመጨረሻ ጊዜ ሲጫወት በሊቨርፑልና በአርሰናል መካከል የነበሩ የነጥብ ልዩነት ሶስት ብቻ ስለነበር አይደለም። እሱ ቡካዮሳካ ኢንሂዝ ቤስት ፎርም ላይ ያለ ነው የተጎዳ። ኢንዲቪጁዋሊም የተወሰኑ ክብሮችን ለብቻው ሊያገኝ የሚችልበት የወደድር ዓመት ይሆን ነበረ ወይም የመሆን እድሉን ሰፊ ነበረ። ቅድም እንዳልኩሽ ነው ከአርሰናል ተጫዋቾች ብቻ አኳር ለሚሻለው ከፕሪሚየር ሊጉ ብዙዎቹ ተጫዋቾች በዚህ ረገድ ይበልጣል። በማምር ሳላ ብቻ ነው የሚበልጠው። ተኝቶ ሶስት ወር የሰላም እንቅልፍ ላይ ሆኖ እሱ እሱ እሱ ላይ መድረስ አልቻሉ። ባይጎዳ ኖሮ ነገሮች እንዴት ሆኑ ነበር ሄድችል የሚለው ነው። በደንብ የሚያሳየው ይሄ እሱን ነው። አሁን ለሰው ማስረዳት የቸገረኝ እሱ ነው። የእውነት ነው። አይ፣ ልክ ነው። ባይጎዳ አሁን በጀመ በዚህ የውድድር አመቱን በጀመረበት ብቃት ቡካዮ ሳካ ሳይጎዳ እነዚህን ሶስት ወራት አሳልፎ ቢሆን ኖሮ ለራሱም እንደገናም ደግሞ ለአርሰናልም በጣም እየተለየና ትልቅ ለውጥ የሚታይበት የውድድር ዓመት እንደሆነ በእርግጠኝነት እንድንናገር የሚያደርገን የቁጥር መረጃዎች ናቸው ቀደም ብሎ የቀረቡት። ስለዚህ የቡካዮ ሳካ መጎዳት አንድ አርሰናል የማይተካ ተጫዋቹ ተጎዳበት ብቻ ብለ የምታልፈው አይደለም። የሚለውንም ለማስረዳት የምንሞክረው ከዚህ አንጻር ነው፣ በብዙ ነገሮች አንጻር ነው። ቡካዮ ሳካ አለመኖሩ አርሰናልን የሚጎዳው ምናልባት አይ እኔ እንመለሳለን ለል ነበር ግን የምጨምረው ካለዜለ አለ ሱማ ሱማ አለ ለመሰለሽ አንድ ሌላ ተጨማሪ ነጥብ ለማንሳት የእሱን ጉዳት የሱን ክፍተት ለማሳየት የሱ ጉብዝናዎች ብዙ በብዙ መንገድ የሚገለጹ ናቸው። በብዙ መንገድ የሚገለጹ ጉብዝናዎች አሉት። አንደኛው በሁለት በሁለት ነገሮች የበለጠ ጎበዝ ነው። ከክፍት የጨዋታ እንቅስቃሴ በጣም ጎበዝ ነው። ከሴት ፒስ በጣም ጎበዝ ነው። አርሰናል ከሴት ፒስ ወይም ከቆሙ ኳሶች ጎል እንዲያስቆጥር ማድረግ ላይ አስተዋጽኦ በጣም ትልቅ ነው። ከክፍት የጨዋታ እንቅስቃሴዎች ላይ ኦፕን ፕሌይ ከምንለውም ላይ አርሰናል ጎል እንዲያገኝ የሳካ ድርሻ በጣም ትልቅ ነው። አርሰናል አንድ የሆነ መልክ እያመጣ ነው ሪሰንትሊ ምንድን ነው እያመጣ ያለው? ምርጥ የማዕዘን ምት ሲያገኝ የአርሰናል ደጋፊዎች ጎል ኤክስፔክት ማድረግ ጀምረዋል። አርሰናል የማዕዘን ምት ሲያገኝ የአርሰናል ተጋጣሚዎች ስጋት ይገባቸው ጀምረዋል። ለምን አርሰናል ከማዕዘን ምት ብዙ ጎሎችን የሚያስቆጥር የተለየ ልምምድ እየሰራ ተጫዋቾችን በዛ የማዕዘን ምት አጠቃቀም ላይ እያበቃ ስለመጣ ተብሎ ነው የሚፈራው። እንደውም አንዳንድ የአርሰናል ደጋፊዎች ምን ይላሉ? ኮርና እንደ ሪጎሬ ነው ለኛ ይላል አይደል። ይሄ ነገር ለምን ቀነሰ? ቡካዮ ሳካ ተጎድቶ አርሰናል፣ ቡካዮ ሳካ ከተጎዳ አንስቶ በቀደም ሜሪኖ እስኪያገባ ድረስ ለሁለት ወራት ከማዘን ምትቆላላ ገባም እሱ በሌለ ጊዜ ሁለት ወር አንድም ጎል አላገባም ከማዕዘን ምት የአርሰናል አንዱ ጥንካሬ የአርሰናል አንዱ አዲስ መልክ የአርሰናል አንድ አዲስ ጉብዝና የሚባለው የማዕዘን ምት ኳሶችን አደገኛ እንዲሆንባቸው አድርጓል ተጋጣሚዎቹን ከማዕዘን ምት በጣም ብዙ ጎሎችን የሚያገኝ ሆኗል አርሰናል ሁለት ወር ሜሪኖ በቀደም እስኪያገባ ድረስ ኖ ጎል ፍሮም ኮርነር ማለት ነው ስለዚህ የቡካዮ ሳካ የማዕዘን ምት እንዴት ወሳኝ እንደነበረ በደንብ ነው የሚያሳየው ብዬ ለመናገር ነው። እሺ እሺ፣ ግን ሌሎች ነጥቦች አሉ ይመስለኛል። ምን ጨምራቸው ንዋኔሪ፣ አጠቃላይ ደግሞ ያርሰናል ቡካዮ ሳካ ባለመኖሩ ሌሎቹ ተጫዋቾች የራሳቸው እንቅስቃሴ ላይ እንዴት ያለ ክፍተት ታየ። ለምሳሌ የኦዲጋርድና የቡካዮ ሳካ ጥምረት በጣም ለአርሰናል ትልቅ አስተዋጽኦ እንደነበረው እናውቃለን። ያምን ያክል ቀዘቀዘ። ኑዋኔሪ ደግሞ በጥሩ ሁኔታ በቡካዮ ሳካ ቦታ ላይ ሲጫወት የነበረ ነው። ስለዚህ አሁን አርቴታ መቼም ቡካዮ ሳካ እያለ ኑዋኔሪን ቀዳሚ ተሰላፊ አድርጎ ማለት ቡካዮ ሳካ ፊት ሆኖ በቃ በጥሩ ብቃት ላይ ሆኖ ያሰልፈዋል ማለት አይቻልም። ስለዚህ እሱን ነው ልን ልንመለስ ነው። እኔ እሱን ነው እያንደረደርኩ ያለሁት እኔ ለእሱ ነው። ስለዚህ የንዋኔሪ ጉዳይ እንዴት ይሆናል የሚለው፣ ከዛ በተጨማሪ የቤን ዋይትና የቡካዮ ሳካ ጥምረት እንዴት ይገለጻል? ምክንያቱም ቡካዮ ሳካ ወደ ውድድር መመለሱ እንደገና የቤን ዋይትም ደግሞ በጥሩ ብቃት ላይ ጨዋታዎችን እያደረገ መሆኑ የሁለቱን ከዚህ በፊት የምናየውን አስደናቂ የሚባለውን ጥምረት ተናቦ የመጫወተም ሁኔታ ልናይ የምንችልበት እድል ይፈጠራል። ስለዚህ አሁን በቃ በአርሰናል ቤት ነገሮች እየተስተካከሉ ነው ብሎ ለመናገር ያስችላል። የቡካዮ ሳካ መመለስ ብዙ ነገሮችን ነው የሚለውጠው ብለን የምንናገረው ከዚህ አንጻር በመነሳት ነው። ስለዚህ ቡካዮ ሳካና ቁጥሮቹ ምን ይመስላሉ የሚለውን ቀደም ብሎ አይተናል። አሁን ደግሞ እንደ ቡድን በአርሰናል ቤት የሚፈጥረው ተጽዕኖ እንዴት ነው የሚገለጸው የሚለውን እናያለን። ግን ተጫዋቾች ላይ ቡድኑ ላይ የሚኖረውን ተጽዕኖ ነው እሱን እናያለን። ተመልሰን ስንመጣ ቢሆን ግን አሪፍ ይሆናል፣ ደስ ይለኛል።